አለበት እናንተ ባትፈልጉትም፣ ህይወታችሁ ላይ ግን በጣም መደጋገም የሌለባቸው ነገሮች ሲኖሩ ፈጣሪ ሆይ ትዕግስቱን ስጠኝ ማለት አሁን ነው። ምን ይዛችሁ ብን መጣችሁ? ዛሬ ደግሞ ጭራሽ ብላችሁ ብላችሁ የመጨረሻ ውሳኔ ብላችሁ ንግግራችሁ ከመጀመሪያው እስከ መጨረሻው ቁጭ ብዬ አዳምጨዋለሁ። ጋይስ እናንተ አዳምጣችኋል ወይም ደግሞ አይታችኋል ብዬ አስባለሁ እና ምን ተማራችሁ? ምን ተገነዘባችሁ? እዚህ ጋ ማለት ነው። እውነት ለመናገር እኔ እዚች ምድር ላይ በሰው ልጅ ስህተት አይጠፋም። በእርግጥ ስህተተኛ ነን ሁላችንም። ነገር ግን እኔ ደግሞ ስህተተኛ ሆኜ ያለው አሁን ስህተተኛ ነኝ ሙሉ በሙሉ ጥፋተኛ ነኝ ብዬ ማመን ነው። ወይም ደግሞ የምወስደው ነገር ምን ቢሆን ጥሩ ነው? ምን ብላችሁ ትገምታላችሁ አብርሃምና ሩታ ተከታትዬ ከጀምሮ እስከ ዛሬ ድረስ ተከታትዬ ልቤ ውስጥ ማስገባቴ ስህተተኛ የሆንኩኝ ማለት ነው። ምክንያቱም የሆነ ነገር ሲመጣ መደንገጥ የሚባል ነገር አለ። ሰላም ሰላም፣ ውድ ቤተሰቦች እንዴት ዋላችሁ ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሸር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ።

የተደረገው እዚህ ጋስ የነበረው የሆነ እዚህ ስጋ ያለው እዚህ ስጋ የሚካሄደው ምናምን ብላችሁ ደግሞ ገና ወደዛ ይስባችኋል። እና እውነት ለመናገር ከኛ በላይ ደግሞ እኔ እኔ አላቅም እውነት ለመናገር እኔ እንደዚ አይነት ነገር ሲመጣ በጣም ነው የምደነግጠው። ብታምኑ ባታምኑ የምደነግጥ ደግሞ የራሴ የሆነ ምክንያት አለኝ። ገባችሁ አይደለ? የራሴ የሆነ ምክንያት አሁን ብዙ ሰው ሊረዳ ይችላል፣ ላይረዳም ይችላል። ስለዚህ እንደዚ አይነት ነገር ሲመጣ የፈለገ አዎ፣ እንደዚህ አይደለም፣ እንደዚህ ነው፣ የፈለገ አይ፣ እንደዚህ እንደዚህ እንደዚህ ነው እየሆነ ያለው፣ እንደዚህ አይደለም እየተካሄደ ያለው ብባለ ራሱ እንደዚ አይነት ነገር ሲመጣ በጣም ነው የምደነግጠው ከመጠን በላይ ማለት ነው። በቃ በራሳችሁ ላይ የሆነ ነገር ደርሶ ታዩት? የለም እንደዛ ነው እየሆነብኝ ያለው በእኔ ላይ ማለት ነው እና ልጅ በተለይ ደግሞ በሁለታችሁ መካከል ልጅ ኖሮ ለመውለድ እየተቀረበች ባለችበት ሰዓት ይሄ ነገር ተፈጠረ። ለማመን ከበደኝ። አብርሃም ወደ ውታጀረ ሄደ ላይመለስም ሲገደል ደግሞ የመጨረሻ ውሳኔን አሳውቅሀለሁ ነገ እስከ ነገ ታግሰህ ጠብቀኝ ብለዋለች አሮታዬ እና እንግዲህ እያለቀሰች ብዙ ነገር አሳልፍ ያለው ብዙ ነገር መቻ ላይ የሌለብኝ ነገር ያለው ብዙ ነገር ጎትቶኛል፣ ያየኋቸው ነገራቶች፣ ብዙ ነገራቶች አሉ። ስለዚህ ያንን ነገር አምኜ ለመቀበል ከብዶኛል እያለች ነበረ ማለት ነው። ምንድን ነው ያየችው? እሺ ምን ለምሳሌ እና አንዳንድ ልጆች ደግሞ ያው አምናቸውም ለመቀበል ይከብዳችኋል። እኔ ራሱ አምኜ ለመቀበል ለራሴ ራሱ እየተጠራጠርኩኝ ነው። አይገርማቸውም። በቃ የሆነ አይደል የሆነ እንትን ስትሉ ወይ ጥያቄ ስትጠይቁት አንድ ሰው ወይም ደግሞ ሄዳችሁ የሆነ በቃ የቅርብ የተባለው ስትጠይቁት የመሳለቅ ባህሪ የሆነ እናንተ ላይ ይሳቅባችኋል፣ እንዲ አታቁም እንደ ዲዛይን ነገር አንቺ እስከዛሬ ድረስ አልለቃሽም ወይም የሆነ ነገር ይሰጣችኋል ነው። በዛ ሰዓት ደግሞ የሆነ ራሳችሁ ታፍራላችሁ ና ያፍራለሁ ለመናገር ና የፈለገ ነገር ቢሆን ደግሞ እንደዚ ይሄን ነገር ሲካሄድ ከዛ በፊት የተፈጠሩ ነገራቶች ፍቅር ቪዲዮ ደቅና እንደዛ ግን የፈለገ ፍቅረኛሞች ባይሆኑም ራሱ እንደዛ ደቅና ስላደረገች እየዛኔ በቃ ነው የመጣብኝ ቀጥታ ማለት ነው። ውድ ቤተሰቦች እውነት ነው ምላችሁ እና የሆነ አምራዎቹ በብዙ ነገር ይዛባል፣ በብዙ ነገር ይወጠራል ና በዚህ ልክ ለምሳሌ ድራማስ ቢሆን በዚህ ልክ መስራት አለባችሁ ብዬ አላስብም። እኔ ቢሆን ራሱ ባይሆንም ራሱ ማለት ነው እና እናንተ ጋር እንደዚ አይነት ነገር ይዛችሁ መቅረብ አለብን ብዬ አላስብም። የኛ ሰላም ነው የምትፈልጉት እያለች ነበረ ሩታ። ሁሉም ተመልካች የተባለው በሙሉ ከዛ በፊት እናንተን የማይወዱ ሰዎች የነበሩትን ራሱ ዛሬ ላይ ያለብኝ ብለው የሚከታተሉ የእናንተን ሰላም የሚፈልጉ ብዙዎቻቸው አሉ ብዙዎቻቸው ማለት ነው እንኳን ከጅምሮ እስከ ዛሬ ድረስ የተከታተለ ይቅርና እንኳን ከጅምሮ እስከ ዛሬ ድረስ ስለናንተ አሳስቦት እየተከራከረ ያለው ይቅርና የእናንተ ጠላት የነበረው ራሱ ስለ እናንተ በቃ አይደል ለምን ይቁም አብቁ የሆነ ስድስት ሰደቡ ራሱ ለምንድን ነው ቻናላቸው የማያዘጉባቸው ተብለው ብለው ብለው ራሱ የሚናገሩ ብዙ ሰዎች አሉ ማለት ነው። እና እንደዚህ አይነት ነገር እውነት ለመናገር ቅስም ይሰብራል፣ ይሆናል ያስደነግጣችኋል። በቃ እኔ የምጠራጠርበት የራሴ ምክንያት አለኝ። በቃ ብታምኑም በታም ነው። እኔ ወላሂ ነው ብዬ ማመለላቸው የሆነ የመጠራጠር ባህሪ ይመጣብኛል ማለት ነው። የሆነ በቃ ያ ነገር ከዚህ በፊት የነበረ ነገር ስለነበረ እንዲ ብዬ ያ ነገር ነው ትኩረት ላይ ማደርገው። አንድ ሁለተኛ ደግሞ የዛሬው ቪዲዮ ደግሞ የፍቅሩን ቦታ አመጣኝ ማለት ነው። ምን የተካሄደው ነው? ቆዩ እናንተ ልጆች ናችሁ ወይ? ለምሳሌ ህጻናቶች ናችሁ ወይ? እሺችስ ነጻነት ተነጋግረው የተለያዩ ቶኬ እናውቃለን፣ ነገር ግን እኔ አላቅም፣ ውድ ቤተሰቦች፣ እውነት ለመናገር ይሄ ነው ለማለት በጣም ይከብዳል። እኔ አላቅም፣ በቃ ምን አይነት ስሜት እንደተሰማቸው አላቅም። እናንተ እኔ እውነት ለመነገር ደንግጫለሁ። የደነገጥኩኝ ደግሞ መግቢያዋ አይደለም፣ ያስደነገጠኝ የሆነ ንግግራቸው ሩታ ንግግር ካዳመጣችኋት ከሆነ እኔ አላቅም። ለማንኛውም ተጣልታችሁን ከሆነ ሌላም ነገር ከሆነ ይቅርታ፣ ተጠያቂያቸው በዚህ ቢያበቃ ደስ ይለኛል። እኔ እውነት ለመናገር ለምን የብዙ ሰው ቅስም እየሰበራች ስለሆነ የፈለገን ቢሆን አምነው ለመቀበል ይከብደዋል። የትኛውም ሰው እንኳን እኛ እንኳን ሌላኛው ሰው ይቅርና እኛ እራሱ አምነው ለመቀበል ይከብደናል። እንደዚ አይነት ነገር ሲከሰት የሆነ የመደንቅጥ ባህሪ አለ። እኔ አብሶ እንደነግጣለሁ በደንብ አድርጌ ነው ምደነግጠው። ምደነግጠው ደግሞ የራስ የሆነ ነገር ስላለኝ ነው ምደነግጠው፣ ለሌላ ነገር አይደለም። ያ ደግሞ ያለፈ ነገር ነው። ነገር ግን በቃ እዛ ጋር አምጥቶ ይተካኛል። እዛ ጋ አምጥቶ በቃ የዛኛው ከዛ በፊት የነበረው ነገር ላይ ነው ትኩረት እንዳደርግ የሚያደርግ ማለት ነው እና፣ አሁን ይቅርታ ተጠያይቃችሁ፣ አብረሽም ደግሞ ይቅርታ በደንብ አድርጋ ይቅርታ ጠይቀ፣ ሮታንም ደግሞ ይቅርታውን ተቀብለሽ፣ አብራችሁ ልጃችሁ ብታሳድጉ ይሻላል ብዬ አስባለሁ። ምነው ነው ዛሬ ደግሞ ልጃችሁ አሳድጉ አልሻቸው፣ ድራማ አደለም ወይ ልትሉ ይችላላችሁ። እኔ የፈለገም ነገር ይሁን ቢቆም ይሻላል በቃ ዝም በላችሁ። በመጡበትን መንገድ ይቅርታ ተጠያይቃችሁ ኑሩ። ይቅርታ ተጠያይቃችሁ፣ ችግራችሁ ፈታችሁ፣ ልጃችሁን አሳድጉ ማለት እንጂ ከዚህ ውጭ ምንም ልንላ አንችልም ለም። እንደዚህ ያደረገ እንደዚህ አላችሁ። አረ እውነታችሁ ነው ወይ? ለተለያዩ ነው ወይ? ከተለያያችሁ ተለያዩ፣ እኛ ምን አገባን? አሁን ኮሜንት ስር እኛ ምናገባን፣ ይመለከተናል ወይ ምናምን የሚሉ አሉ። እና ግዴታ ለእናንተ ማሳወቅ እኮ አለባቸው። አይደለም እኛ ምናገባን ነው ምናምን ለሚሉት እናንተን ሳይሆን ብዙውን እነሱ ነው የሚወድ፣ የሚጠላም ሰው አለ። እና አንዳንዴ እኮ እንደማታደርጉት እኮ እንደዚያ መጥፎ ደረጃ እንደማትደርሱት እኮ ነው አልከሰት ለምን? ብዙ ቻሌንጆች አሳልፋችሁ ብዙ ጣውራዶች አይታችሁ ብዙ ነገር ተብላችኋል። ቤተሰቦቻችሁ በእናንተ ምክንያት ተሰድበዋል። ሩታን ቤተሰቦቹ በአንቺ ምክንያት ተሰድበዋል። አብርሃምን በአብርሃም ምክንያት ቤተሰቦቹ ብዙ ነገር ተብለዋል። ብዙ ነገር ተወርቶባቸዋል። ብዙ ነገር ለቤት ለእናት ለአባቱ ራሱ እስኪ እንዲህ ልበላችሁ፣ እነሱ እንደዚህ በአካል ራሱ ብዙ ነገር ተብለዋል። እና ያ የተባሉትን ነገር ደግሞ እንደዚህ ተብለዋል ልላችሁ ያንን አይችልም ቻሌንጅ አሳልፋችሁ ለዛሬ ደርሳችሁ ደግሞ ዛሬ ላይ ይሄንን ይዛችሁ ስትመጡ ትንሽ አይሸመማችሁም እንዴ? የሆነ ሼማ ይዛችሁ ለምሳሌ ቤተሰብ የሌለበት አይደለም የተጋባችሁ። ቤተሰብ አለበት፣ ሽምግልና ተልኮዋል። ድሮም ዲራማ ነበር የምትሰሩት፣ ድሮም ያው በብር ነበር የምትሰሩት። አሁን ኮሜንቱ በጠቅላላ እንደዛ እየተባለ ነው ያለው ና ቤተሰቦቻችሁ በዚህ ልክ በታስገምቱ ባይነኝ ብዙ ነገር አልፋችሁ ነው ለዛሬ ደረጃ የደረሳችሁ። ስለዚህ ያንን ችግር ፈታችሁ ከተጣላችሁ ነው፣ አዎ ከተጣላችሁ በሚለው እንሄድበት እና በመጡበት እስከሄድረ ድረስ እና ተነጋግራችሁ ችግራችሁ ብትፈቱ ባይ ነኝ። እውነት ለመናገር አይ፣ ስንቱ ነው የሚያለቅሰው አሁን። እኔ እውነት ለመናገር አልቀሰው ወደ አልቀሰው፣ እንዲ ካለቀሳችሁ ይወጣላችኋል። ምክንያቱም እኔ ራሱ ደንገጫለሁ፣ እንዴ! የምሬ ነው የምላችሁ፣ ያስደነግጣችኋል ትኩረት በቃ ከዚ በፊት የነበረው ነገር ላይ ነው ትኩረት እንድታደርጉ የሚስባችሁ ስለዚህ ሩታዬ ደግሞ ችግራቸው አንቺም ይቅርታ እንደምትቀበይ አብርሽም ደግሞ አለብኝ ብሎ በደንብ አድርጎ ይቅርታ እንደሚጠይቅሽ ባለ ሙሉ ተስፋ ነኝ ተስፋ አደርጋለሁ ነገ እንግዲህ የመጨረሻ ውሳኔዋ ስታሳውቅ ጥሩ ነገር አሰማል አሁን ለምን ነገር እናደ ልክ ስገባ ማለት ነው ቪዲዮውስ ከፍተው ሰውነት የኮዳ ቀደቀዳ በቃ የሆነች ልጅ አለች ከኔ ጋር ማለት ነው። ከሷ ጋር ራሱ እንደ ምን እየተካሄደ ነው ምናምን እየተባባልን ከሷ ጋር ራሱ ማለት ነው። እና ድሮም ድራማ ነበር የሚሰሩት አለችኝ። እሷ ደግሞ ረ ድራማ አይደለም፣ ሽማግሌ ተልኳል፣ እንደዚህ እንደዚህ ተደርገዋል ምናምን አልኳት። አይ ቢሆንም እንትን ድራማ አለመሆኑን ምን ዋስትና አለሽ አለችኝ። ይሄ ደግሞ ድራማ አደለም። ጅምር ላይ ሽማግሌ ተላከው ምናምን ይሄ ሰፈር ሰው ሀገር ተሰብስቦ ያየው ነገር ነው። ስለዚህ ዛሬ ላይ የሆነ ክፍተት ተፈጠረው ማለት የዛኔ ሽማግሌዎችን ለድራማ ሄዱ ማለት አይደለም። ስለዚህ አሁንም ቢሆን ችግራቸው ተነጋግረው እንደሚፈቱ ተስፋ እናደርጋለን። ለማንኛውም ውድ ቤተሰቦች፣ የሆነ ለመናገር እኔ ከፍቶኛል። በቃ ሰላም ሁኑልኝ በያላችሁበት።